አሁን የቤተ ክርስቲያኑ አስተዳዳሪ በጳጳሱ ይቀናል። ጥቁሩን ፎታ እንደዚህ ያደረግና ዚያር ስልኩ አስልኩ ብታዩት መዝሙር አለው ረ እንዲሁ ማን እንደ ጫነብኝ አላውቅም ይላል። ራስን ይዟገ ከቤተ ክህነት እስከ ቤተ መንግስት፣ ቀጥል አድርጎ የገደለን ቅናት ህይወት መንገድ ነው። መንገዳችን የሚበላሽብን ቁጡ ሰው ስ ነው። ቅናትና ክርስቲያንነት፣ ምቀኝነትና ክርስቲያንነት ይመጣል። ሰው አስለቅሶ መቶ ሺህ ብር ቀምቶ ቅዱስ ሚካኤል ስለቴን ሰምቶኝ አስራምሽ ውሻ ስጋ ካየ እንደማይተው አጋንንት የድብልቅልቅ ህይወት ካዩብን አይለቁንም። ቅናት እንኳን ምግባርን ሃይማኖትን ያሳጣል። ከሴት ሀይቀዝ በመነኩሴ ቅናት አገሩን ደንቆሮ ብሎ ሰው ቢሰደ እንዴት ደንቆሮ ይለኛ ማለት፣ ጨለማ ሰው ሁልጊዜ ሁሉን ነገር ማጣመም፣ ማጨለም ማጨለም። አረ ዛሬ ራት እንብላኛ እንዴ እኔ ቤት ቁራሽ የለም እንዴ ብሎ ሰው ይናደዳል። ቁጣ ልብን ያጨልማል። እቅድ ሁሉ ጭልም ነው የሚለው ከግራ መጋባት ብዥ ካለ ህይወት ያውጣን። መዳኒ ወልድኪ ነፍሳተ ሶባራ የቂ በሳተ ጎነኔ ዘሃሙ ማርያም ትብሊ በንቲ አወሙ ቅትለነ ለቤዛ ቦሙ ሰላም ለኪ ድብልቅልቅ የሚባለው ምንድን ነው ካላችሁ፣ ጽድቅንም ኃጢአትንም እየቀላቀሉ መስራት ማለት ነው እና የዋዠቀ ህሊና ማለት ግራ የተጋባ ኑሮ መኖር። ይህ ባቢሎን የምናደረገውን፣ አናውቅ የምናደረገውን ምርጫችን ሁሉ ግራ ይገባል። ይህ የሚያደረገው መንፈሳ መንፈሳዊ እንዳልተውቀል እኔ እስከዛሬ ድረስ ባቢሎን ነኝ፣ ኢየሩሳሌም አይደለሁም። እኔ እስከዛሬ ባቢሎን ነኝ ማለት ድብልቅልቅ ነኝ ማለት ነው ጥርቅን ኃጢአትን በሙላው ስታዩት ማለት ነው። መቀላቀል ዘፈንም አለ መዝሙርም አለ። ከስልኩ ብታዩት መዝሙር አለው፣ ቀፍኩ ታደርጉት አለ። ኧረ እንዲሁ ማን እንደ ጫነብኝ አላውቅም ይላል። ራስን ይጫገ ሰው ጭኖት፣ ዚህ ያለ ቅልቅል ነው። እግዚአብሔር በማወቀ ከዚ ነፃ ነኝ እውነት የለ በሌላ ኃጢአት ጎጆ ሲሰርቶብኛል። ግን እኔ በሰው አልመጻደቅ ደግሞ እንኳን ነው ግን እኔ የሌላቸው የፈለግኩት ግን ምን እየቀላቀ ቢያንስ እዚህ በዚህ ውስጥ እንዳለ እንግዲህ ማወቅ አለብን። መቀላቀል መቀላቀ ምናኔውም አለ ዝምድናውም አለ። እንጦንስ ከቅዱስ ጳውሎ ሂዶ ሳለ ራእይ ያየ አባ ጳውሎ ራእይ ያየለ ሶስት አይነት ርግቦች፣ ነጭ ርግቦች፣ ዝጉርጉር ርግቦች እና ምናምን ነው ጌታ ያሉ ርግቦች ነው። ጥቋቁር ርግቦች፣ ነጭ ርግቦች ንጹሃን ልጆች መነኮሳት ናቸው ዝጉርጉር ደግሞ ጽድቅና ኃጢአትን እና ዓለምንና ገዳምን እየቀላቀሉ የሚኖሩ ናቸው። ጥቋቁሮቹ ግን ገንዘብ የሚወዱ ሹመት የሚፈልጉ ልጆች ናቸው። በመጨረሻው ዘመን የሚነሱ ልጆች ናቸው። ገንዘብና ሹመት የሚወዱ መነኮሳት ልጆች ናቸው። በንስሐ ይመለሳሉ አይመለሱም ሲል፣ አልመለሰለትም። ሊቃውንቱ ግን ምን ይላሉ? በንስሐ ከተመለሱ ይድናሉ ብሎታል ብለው ይናገራሉ። በንስሐ የማይድን ስለሌለ፣ ስለዚህ እንግዲህ መቀላቀልን ጥንቆላንን ሃይማኖትን ኦ አምላከ ዳዊት እቀበኒ ይዋድን እኒ መከራ ስጋውን ስለገብረከ ብሎ ደግሞ አዛጅር አኳሽር ቁቁቁኝ ጩጩጩ እቀበኒ ይዋድን እኒ ማለት ነው። ይሄ ምንድነው? መቀላቀል አይደለም። ባቢሎን ለባቢሎን መገዛት ማለት የለ ለድብል የድብል ቅልቅ ይሆት አንድ ሴትዮ ነበሮች አሉ። ድሮ በኃይለ ስላሴ አምላክ ነው የሚባለው፣ በኃይለ ስላሴ አምላክ ነው የሚባለው እና ኃይለ ስላሴ እንዲያብለው ከዛ ደሚደርግም እንዲያብለው። የኃይለ ስላሴ ቀኛዝማቾችም እያሉ የደርግም ደግሞ በጎን እየመጡ እያለ ኋላ መሀል ሆና በዚህ በጎጃም ውስጥ ነው አሉ በጣም አስተዋይ ሰው ነበረች ይባላል። ወደዚህ ዞር በኃይለ ስላሴ አምላክ አለች አሉ። ዞር ብትል ደግሞ በደርግ በደርጋም ላይ እንዳትል ደግሞ አይዞህ የድብ ልቅልቁ ያለ ነው ወለቱ ማለት ነው። እና በጣም አደ አደገኛ ነገር ነው ማለት ሰዋ፣ አስለቅሶ መቶ ሺህ ብር ቀምቶ፣ ቅዱስ ሚካኤል ስለቴን ሰምቶኝ አስራምሽ መነኩሴውም ሳያደርግ አይቀርም እንደው ለቅዱስ ቅርቆስ መጎናጠፊያ ያግዛልና ግብረ ስላሴ እሺ፣ ስንት ሺህ ብር ነው የሚፈጅ? አባ እማዬ ስንት ይፈጃል? በእንዲ ስሚ፣ እንዲያው መቼስ ጠይቄ ነግራ አንድ ሀምሳ ሳይፈጅ አይቀር አይቀራል። መጎናጠፍ የቱ ሀያ ከሆነች ትገባለች ሰላሳው እንጂ የት እንደደረሰ የሚያደርግ ሊኖር ይችል ይሆናል ነው፣ እኔ አላውቅ። እውነቴ ነው የምነግራቸው ማለት ነው። ይሄ ምን ይባላል? ምጽዋትና ስርቆት እስኪበሉ፣ ጥንቆላና እምነት፣ መዝሙርና ዘፈን፣ ምናኔና ፍቅር አለን ይሆናል አይሆን አይሆን ምድብ ይሄ ድብልቅልቅ ችግር አምጥቶብናል ማለት ነው። ዘረኝነትና ክርስቲያንነት ይመጣል? አንድ ላይ ተናገሩ እንጂ። ቅናትና ክርስቲያንነት ይመጣል አይመጣም። ምቀኝነትና ክርስቲያንነት ይመጣል? ቂመኛነትና ክርስቲያንነት ይመጣል? አይመጣል መቀላቀል። የእውነት አምላክ ነፃ ያወጣል። ሀድብልቅልቅ ህይወት ማለት እየደባለቅን ነው ምኖር ያንንም ያንንም ያንንም ያንንም እያደባለቅ የምንለውጦ ነገር የለየልን ሆን ይችላል። ውጡ ከባቢሎን እና የለየላችሁ ሆነ ያለችው ከባቢሎን ውጡ። የመጀመሪያው በኢሳይያስን በኤርምያስም የታዘዙት ከምንድን ነው? ከባቢሎን ውጡ በሉ አቤት እንደዚያ ከሆነ ምን እሆናለሁ? ነፃ እሆናለሁ። እንደገና ምንድነው ያልኳችሁ? ቁጣ እስመ መዓት ያጸልሞ ለልብ ቁጣ ልብን ምን ይላል? ያለ ያጨልማል ልብን። የሚያጨልመው ቁጣ እቅድ ሁሉ ጨልም ነው የሚለው በሚቆጣ ሰው አይኑ እቅድ ሁሉ ይጠፋልናል። የምናደርገው ይጠፋልናል። መጸለይ አንችልም። ማስቀደስ አንችልም። መቁረብ አንችልም። መልካም መናገር አንችልም። በቃ ያቀድነው ነገር ሁሉ ብልሽት ነው የሚለው ለምን በጨለማ የሚሄድ የሚሄድበትን አያውቅ። ህይወት መንገድ ነው። መንገዳችን የሚበላሽብን ቁጡ ሰው ስንሆን፣ ቁጡ ይሁዳ በግብፅ የተገዛ ነው። ከዚህ ነፃ መውጣት አለብን። ከግብፅ ያወጣ ማን ነው? ሙሴ። ሙሴ ማን ነው? ክርስቶስ ነው። ከዚህ ቁጣችን የሚያወጣ ከቁጣ ከዛ ምድና ያላቸው ይህ ጨለምተኝነት በፈታሪ ይነገራላ ነው። ድመት አንድ ቀለም ነው አሉ። የምታያል ጠቁር ነው አሉ የምታ ብዙም ውሸትም ሊሆን ሰው ነው ያለ። እንግዲህ ውሸትም ሊሆን ይችላል ብላችሁ አሉ እዚ በኋላ ስታየ ሁሉን ነገር የምታየውን እያደረገች ነው። መብራት ስናበራ ምን ሆኖ ነው የሚታየለት? ነጭ ልብስ ስናበራ ምን ሆኖ ነው የሚታየለ? እንደዚያ ማለት ነው። የጨለመ አይምሮ ዝም ብሎ ሁሉን ነገር ጨልሞ የሚታየል ማለት ነው። አሁን አንዳንድ ጊዜ ምን ሊሆን ይችላል? ሰው ልቡ እኮ ከጨለመ ካና ይችን ፎጣ ወይም ይችን ኮታ ልበሳት ብዬ ነው ለአንተ ሲሉት፣ እንዴ ደህና ማለት እኮ ነው አንድ ልብስ ለአንድ ልብስ ያነስክን ማለት እኮ ነው። አይገናኝም። ሰው እንደዚህ በኮ ሊቆየም ይችላል ሰው አእምሮው ከጨለመ በዚህም ሊቀየም ይችላል ማለት አረ ዛሬ ራት እንብላኛ እን እኔ ቤት ቁራሽ የለም እ ብሎ ሰው ይናደዳል። እንዲሁን አሁን ምሳሌ አጥቼ ነው። እ አሁን ብን ስትኖሩ ታውቁታላችሁ እኔም ስኖር አውቀዋል። ጨለማ ሰው ሁልጊዜ ሁሉን ነገር ማጣመም፣ ማጨለም፣ ማጨለም፣ ማጨለም አይኗቸው ወደ በጎ ነገር መቀየር፣ ጨለማ የሚባሉት በመጽሐፍ ቅዱስ ቁጣ፣ ቅናት፣ ምቀኝነት ድንቁርናና ክህደት ናቸው። እነዚህ ጨለማ ናቸው ማለት አያስደንቁም! አንተን ማለት እኮ ነው፣ እኛን ማለት ነው፣ እኔና እናንተን ማለት እኮ ነው። አያስደንቁም እምላችሁ እኮ እኛን ማለት ነው። አያችሁ፣ እናንተ እዚህ አስራኤል ነው የምትፋሽሉ፣ እኛ እናስደንቅም ወይ ማለት ነው። አያችሁ ድንቁርና ሞልቶብን ግን ምንድነው አዋቂ ነው ስንባል፣ እንደ ባይሆንም እሱም ማመቸስ ብለን ቁጭ ያላደለ ነውን ማለት ነው። ደንቆሮ ብሎ ሰው ቢሰለን እንዴት ደንቆሮ ይለኛ፣ ማለት እኔ ተገዝቼ አላውቅም ማለት እንደ ፈሪሳ እንዳይሁድ፣ እኔ ማንም ገዝቶኛ አውቅም አትሉም እናንተ አሁን እንላለን። ድንቆሮ ስንባል፣ አላዋቂ ስትባል፣ አናውቁም ስንባል አረ በፍጹም አይገባል አውቃለሁ እ ድንቁርና አሁን ዛሬ ታምሰን የሞት ነው ከቤተ ክርስቲያን ምን አልጠፋ ብሎ ነው በም እንጂ ው ምዕመኑም እንዳቅሙ ይቀናል ዲያቆኑም እንዳቅሙ ይቀናል ቄሱም እንዳቅማችን ቅናት ሞልቶናል ይቀናል መነኩሴውም ያኖገዋል ይህ ሁሉ ምንድነው ቅናት ነው ምቀኝነት የሌለውም ሁሉ በቃ አሁን ስታዩት ብዙም ድንቅ ነው። አንደኛ ደግሞ የማይመጥነን ቅናት ሁሉ ይቀናል። አሁን የቤተ ክርስቲያኑ አስተዳዳሪ በጳጳሱ ይቀናል። በጳጳሱ ስለሚ ስለሚቀና ጳጳስ መሆን ስለማይችል ማለት ነው። ጳጳስ መሆን ስላልቻለ ጳጳሳት የሚያረጉትን ያረጋል። ዝም ብሎ እንደዚህ ያረጋል። እንዴት ያረጋል ማለት ነው? ተቁሩን ፈታ እንደዚህ ያረግና ያረጋል። ይባርካችሁ ያረጋል። ይኸው ኩሸት እንደው እናንተን ይሄ ሁሉ የሚረባው ማለት እ ምን ሊያደርግልን መነኩሴው፣ መቼም አንደኛ ነው። እውነቴን ነው። አዛኝም ነው። ሲያቱ መከራ ነው። ሀሴት እና ሐቄስ አሉ። ቅናት ያለ ሀሴት ሐቄስ በመነኩሴ ቅናት አገሩ ነው የሚቀና። ይሄ ነው ማለት ነው። አሁን እንዲሁ እንደዚህ ብለን ተጃጅለን እንቀብላችሁ ነው። እግዚአብሔር ነፃ ያወጣል። ጨለማ ምንድን ነው? ቅናት፣ እሺ። ቁጣ፣ እሺ። ምቀኝነት፣ እሺ። አቤት ድንቁርና። ቅናት አደገኛ ነገር ነው። ዮሴፍን አስገደለ። ዳዊትን አሰደደ። ከዛና ክርስቶስን አሰቀለ። አምላክን እንኳን ያሰቀላል ቅናት። ቅናት እንኳን ምግባርን፣ ሃይማኖትን ያሳጣል። ምክንያቱም ክርስቶስ ማን ነው? ሃይማኖት ነው። ክርስቶስን የሰቀሉት ቀንተው ነው እንጂ ያስ ቅናት ምንን ያስጠላል? ሃይማኖትን ያስጠላል። ሃይማኖትን ሳይቀር የሚያስጥል ቅናት ነው። ሰው ቅናቱን ማስተካከል ካልቻለ ሃይማኖትን ጠብቆ መኖር አይችል ቅዱስ ጳውሎስን እራሱ እኮ ማለት ነው ቅዱስ ጳውሎስን እኮ ሊያስቀኑት ፈልገው ነበረ፣ የገዛ ደቀ መዛሙርቱ፣ ጸሐፍት ፈሪሳውያን። እኔ ብሉይ ኪዳን ተምሬያለሁ፣ እኔ ፍልስፍና እናውቃለሁ እያሉ ስለ ራሳቸው መጽሐፍ ይጽፋሉ። አንተም ደግሞ ስለ ራስህ መጽሐፍ ጻፍ። እየበሸቀን ነው የእናንተ መምህር እንግዲያ ክብሩን ጽፎ የማይልክላችሁ እያለን ነው እያሉ ነው ብለው ጻፉ ይላቸዋል። ወደ ነሰ መጽሐፍን አንትሙ፣ የእኔ መጽሐፍ እናንተ ናችሁ አላቸው። ምክንያቱም የእናንተ ምግባር ሲነበብ የእኔ ልዕልና ይታወቃል አላቸው። እኔ ስለ ራሴ አልጽፍም። የእኔ መታወቂያ እናንተ ናችሁ። ሰው መታወቂያ ይታይነ ፊቱ። እንደዚህ ያለ የሚባለው ሁሉ ጥሩ ደቀ መዝሙር የመምህር መታወቂያ ነው። የገሌ መምህር ነው ያስታውቃል። የገሌ ልጅ ነው ይባላል። የእኔ መታወቂያ እናንተ ናችሁ እንጂ እኔ ጳውሎስ እንዲሁ ተማርኩ አልጽፍም። እናንተ ታሳውቁኝ፣ ኛላችሁ እናንተ ናችሁ ምስክሮችን ያውም በእግዚአብሔር የተጻፋችሁ በቀለም አይደለም፣ በድንጋይ አይደለም፣ በወረቀት አይደለም ማለት ነው። ቅናት እንዲህ አድርጎ ነበር ያጠፋው ማለት ነው። ይሄ ሲጠፋ የቆሮንቶስን ቤተክርስቲያን ምንድን ነው ያደርጋል? አንድ ነው ያደረገ እንደገና ምንድን ነው ያልኳቸው? ክህደት። ክህደት ያው ክህደት ክህደት ነው። ጨለማ ነው ይሄ። ከክህደት እግዚአብሔርን ገልጦ አስተማራቸው። ለጥጃ ይሰግቡ የነበሩት በግብፅ የነበሩትን ጣዖታት ያመልኩ የነበሩትን የዝናቡን አምላክ፣ የፀሐዩን አምላክ፣ የምድር አምላክ እያላመልኩት የነበሩትን እስራኤል ስማ ፈጣሪ እግዚአብሔር አንድ ነው ብሎ አስተማራቸው። ከክደት ነፃ ወጣቸው። እግዚአብሔርን መካድ ጨልማ ነው። እኛ እንኳን እንጠራጠር በግብር እንክደው ይሆናል እንጂ ሃይማኖቱን ስናምነዋል። በግብር መካድ ግን ለባሄሉ የማይገባ ስራ መስራት፣ ለባሄሉ የሚመጥን ክብር ለእግዚአብሔር አለመስጠት፣ እግዚአብሔርን አለመፍራት፣ አለብኝ አለማለት እንኳን እግዚአብሔር እኮ ጌታ ያለበት ሰው እኮ እየፈራ ነው የሚሆነው እንጂ፣ እኛ እኮ እግዚአብሔር አለብን እኮ አለልን አለብን አለልን በቸርነቱ አለብን በፍርዱም እኮ ይፈርዳል። ስለዚህ ኃይል ሊከበር ይገባዋል። መከበሬ ወዴት አለ ይላል። ሊፈራ ይገባዋል። ፈሪሃ እግዚአብሔር ምርኩዝ ነው፣ ቀዳሚያ ለጥበብ ለጥበብ የሊቅነት መጀመሪያው ምንድን ነው? እግዚአብሔርን መፍራት ነው እንጂ መጽሐፍ መሸምደድ አይደለም። እግዚአብሔርን መፍራት ነው ሊቅነት ማለት። በዓለም ላይ ትልቁ ሊቅ እግዚአብሔርን የሚፈራ ሰው። እግዚአብሔርን መፍራት ነፃ ያወጣን ነፃ ያወጣል። መዳኔ መነኩሴም ነፃ ይሆናል። እንደዚያ ከሆነ ማለት መነኩሴ ነፃ ፍጡር ነው ማለት እኮ ከዓለም ምንም እዞት የሚመጣው ነገር ስለሌለው አሁን ከአንድ እኔ አሁን ዓለምን አስተምራለሁ ልበል እስኪ ዙርዬ ባስተምራው ዓለምን እግሬ እስኪ ደክም ባስተምር አንድ መነኩሴ ደግሞ ድሃ መነኩሴ ዝም ብሎ የሚኖር ቢኖር የሚበልጥበት አለው። እኔ በምን ይበልጠኛል ብትሉ ከቅድስናው ከምኑ ብትሉ ይቻላል። ሹመት ስለሌለው ሹመት ራሱ አንድ ባለጸግነት ነው። አብርሃም ሶሪያውን ምንድን ነው ያለችው? አንተ በሹመት ስላለ አይሆንልህም ያለችው። የመምህርነት ክብር ሌላ ነው። ራስን ዳህ ማድረግ ደግሞ ሌላ ክብር ነው። ራስን ዳህ ማድረግ ትልቅ አብተ አንድ መነኩሴ እኮ ሀባጋት ወን መጣና ረንዶ አጋንት በህልምን በራይ የሚያሰቃዩኛል አለ። ምንድን ነው አለ ለካ ገዳም ስገባ ከገዳሙ ብጣላ መበላት ጥቂት ብር እዞ ነው። ሄድና በከተማው በሬ አርደ ቆዳውን ለብሰ ስጋ አንጠልጥለ በመንደር መሀል ነህ አለ። በመንደር አርጎ መሀል ስመጣ አንዱ ውሻ መቶ ላድ፣ አንዱ ውሻ መቶ ላድ፣ አንዱ ውሻ ለቶ ላድ ያደርጋል። ደህና መጣ። ምን ደህና መጣለው? ይሄ ሁሉ ሲበላኝ ዋለ እንጂ አለ። ለምንድነው መሰለ የበላ ይሄንን በመንደር በውሾች መሀል ስጋ አንጠልጥለ ስለመጣህ ነው። ውሻ አጋንንት ነው፣ ስጋ ገንዘብ ነው። ያችን ደብቀህ ከማይበል ልጅ ተባጣ ኖራት የውሻ ይበላህም ነበረ ይሄን ወርውረጥ አለ። ወርውሮ ሲጥልለት ያን ያንን ገንዘብ ሲተው አጋንንት በረዱለት ይላል። ውሻ ውሻ ስጋ ካየ እንደማይተው አጋንንት የድብልቅልቅ ሕይወት ካዩብን አይለቁንም። ብንጸልይም አይረቁ፣ ብናባትም አይረቁ፣ ብንሰግድም አይረቁ። ስጋውን ወርውሮ መጣል ነው ለውሻው ወደ እንደሆነ ጥሎ። አንድ አባት እኮ በቅቶ በጸሎት አስበ ሌለው አንድ ሰው ይመጣል ኋላ። አባ ስለ እግዚአብሔር ቆየኝ፣ ስለ እግዚአብሔር ቆየኝ፣ ስለ እግዚአብሔር ቆየኝ አለ። እኔም ስለ እግዚአብሔር ነው የምሮጠዋል። ምክንያቱም ውዳሴ ከንቱን ጠልቶ ማለት ነው። እምቢ ብሎ ሊደርስበት ሲል ያደርግ መሰላቸው መጎናፀፊያውን ወርውሮ ጥሎለት የለም፣ ያችን አነሳለው ሲል ራቀውን። ለካ ያንጠለጠሉትን ነገር መጣል ነፃ ያወጣላል። ያንን ሲወረውርለት ያችን አነሳለሁ ስል እሱ ሩጦ ወደ ማለት ይችን ጥ እየለካ አረፍኳል። ስለዚህ የደማለቅ ነውን ነገር እየወረወርን ብንትለው ነፃ እንወጣለን። ከባቢሎን ነፃ ያወጣል። ከድብልቅልቅ ልቅ ህይወት ነፃ ያወጣል። በወንድሙ ደም ኑሮውን የሚመሰርት ወንድሙ ሲገፋ ደስ የሚለው፣ እህቷ ስትገፋ ደስ የሚላል ይሄ የጋኔን ኑሮ አይደል ነው? ይሄንን ነው ጌታ ነፃ እንድንወጣ ይፈልጋል። ከራሳችን ነው ነፃ እንደሚወጣ የሰይፍ ባርነት አይደለም። የስራት የግዛት አይደለም። ከራሳችን መቼ ነው ነፃ የምንወጣው? የሀገር መከራ የሚመጣው ከአንድ ሰው ስግብግብነት፣ ከአንድ ሰው ምቀኝነት ነው። የሀገር መከራ የሚመጣው ሳውልን ያል ንጉሥ በሜዳ እንዲቀር ያደረገው ማለት በገዛ ጦሩ እንዲሞት ያደረገው ራስን አለመግዛት። አንድ ብላቴና በግ ጠባቂ ተገኘ ሄደና ይሄንን የእግዚአብሔርን ሕዝብ የሚገዳደር እኔ እገለዋለሁ፣ አለ ቅዱስ ዳዊት ነው። አንተ ነህ ጎልያድ የምትገለው? አዎ እኔ ባሪያ በግስ እጠብቅ ለምቻለሁ አለ። ሄደህ ወንጭፉን ይዞ እኔ እንደ አንተ ውሻ ነኝ፣ ደ ወንጭፍ ዘምትመጣ ወይስ እንጨት ነኝ አለ። አንተ ከውሻም ትመሳለህ። ውሻ ቁራሽ ጣለለትን ያውቃል። አንተ ግን ፈጣሪ እግዚአብሔር አታውቅም፣ እና ቶሎ ገጥመ። ስጋህን ላራዊት፣ ለሰማይ ወፍ ቆራርጬ ሰጥልሃለዋል። አንተ በሰይፍህ እኔ ደግሞ አንተ በምትገዳደረው በእስራኤል አምላክ ስም እመጣለሁ ብሎ ከወንጭፎቹ አንዷን ጠጠር ብድግ አደረገና በወንጭፉ አደረገ ሲለጋ ብረት ለብሶ ነበር። ቅዱስ ሚካኤል የጎልያድን ብረት ብድግ ሲያረግለት ወጸፍዖ ዲበ ፍጽሙ አዚ ላይ ግንባሩ ላይ ዳን ጠልቅ ቀረ። ጎልያድ ወደቀ። ዘራ ሰይፍን ከራሱ መዘዘና ራሱን ቆረጠው። ዋሰሰልኩ ጸለተ እንደዚህ ከእስራኤል አሚሃ ወድቀ በኃይለ እግዚአብሔር በእግዚአብሔር ኃይል ወደቀ። ከእስራኤልም ስድብን አራኳል። የእስራኤል ሴቶች ተሰብስበው ሳኦል ሺህ ገደለ ዳዊት እልፍ ገደለ እያሉ ዘመሩለት። እዚህ ጋር ምንመጣ ቢሆንስ ንጉሥኛ አይደለም እውነት አይደለም እ እልፍ የገደለ እኮ ዳዊት ነው። እውነት መስሎኝ እውነትን መዋል አልጎ የሚከብድ ነው። እንዴት ነው ቢሆን ምን ና አመስግኑኝ ማለት ቢሆንም ብሎ ነገር አለ አይሰሩ እዚያ ጊዜ ጀምሮ ምንድን ያደረበት የዳዊት ስም ሲጠራ ሁልጊዜ ያደርገዋል፣ ልቡ እንደ እሳት ይቀጠላል። የዳዊት ስም ሲጠራ ዳዊት ደግ ነው፣ ይሄድና በገናውን ሲደረደርለት ደግሞ ያ ክፉ ቅናቱ ይርቅለታል፣ መልሶ ደግሞ ይነሳበታል። ሲርቀው ዳዊት ወንዴ የቃለ ከማይዘኔ በገናውን ስትደረድርልኝ ቃለ ስሙር ነው እና በአክቡ ላይ ይልቅበታል፣ ሲሄድ ሊውጠው ይፈልጋል። እንዳነሳ አንድ ቀን በገና እየደረደረለት እሱ የዋህ ነው የደረደረለት እያለ ጦሩን ሲወረውርበት አተያይቶ ሲወረውርበት አድነን ጊዜውም በሲ እኩይ አቤቱ ከክፉ ሰው አድነኝ ብሎ ዞር ሲል ጦሩ ሄዶ ሀለቱ ላይ ያረፈ እዚያ ላይ ያረፈለት ዳዊት በቅንነቱ ሲወጣ ይሄ በቅናቱ በመቀኝነቱ ሁልጊዜ ሲያሳድን ነር። ይህንን ሁሉ ተደረገ፣ አልተቻለም፣ አልሆንም ብዙ ሶስት አራት ጊዜ ዳዊት ራሱ እያገኘው ከጨርቁ ጫፍ እየቆረጠ እየወሰደ ውን ያልገደልኩሆን እያል እየተው አለበ መጨረሻ ላይ ብሎ ብሎ ብሎ ብሎ ይሄ ቅናቱ ስላለቀቀው፣ ይሄ ራስ ወዳጅነቱ ስላለቀቀው እግዚአብሔር ፍልስጤማውያንን በላዩ ላይ አስነሳበት። የቅርብ ወንድሙን ጠላት የሚያደርግ ሰው፣ የቅርብ እህቷን ጠላት የምታደርግ ሰው የማያውቀው ጠላትን እግዚአብሔር ያመጣበታል። የማያውቀውን ጠላት ወዳጅ ጠላት ከሆነብን እግዚአብሔር ደግሞ ምን ያደርጋል? ወዳጅን እንደ ጠላት የምንጠላ ከሆነ የማናውቀውን ጠላት ደግሞ በእኛ ላይ እያመጣ። ሳኦል ከራሱ አይምሮ ነፃ ወጥቶ ቢሆን ከሰይፍ ነፃ ይወጣ ነበር። ከራሱ ቅናት ነፃ ስላልወጣ ግን ከሰይፍ ነፃ መውጣት አልቻለም። ዳዊት ግን ደግ አይደለ? የሳኦል ቢትወደድ ጌታውን ገድሎ እየሮጠ ዶ ሳኦል ሞተ እንኳን ደስ ያለ ማን ገደለው? የሆነ ሱ እኔ ጌታን የገደልካንተ እግዚአብሔር በቀባው ላይ እጅን የምታነሳ ብሎ መልሶ ገደለው። ተመልከ፣ ጠላቴን ገደልክ ብሎ እንኳን ደስ አላለው። እንዴት አለ አይምሮ ነው ያለው ቅዱስ ዳዊት፣ ጠላቱን እንኳን የገደለለትን ሰው እንዴ ጌታህን። እውነት ነው እውነት ነው። ምንም ቢሆን ዳዊትን ሳውልን የቀባው እግዚአብሔር ነው። ክፉም ይሁን ደግ እውነትን እንደዚህ የሚወጡ አባቶቻችን ነበሩ። ከግራ መጋባት፣ ብዥ ካለ ህይወት፣ እምናደርገውን ከማናውቅበት ህይወት፣ ምርጫ ከጠፋው ህይወት ያወጣል መዳን።